ከሕዝቤም የተመረጠውን ከፍ ከፍ አደረግሁ፣ ባርያዬ ዳዊትንም አገኘሁት ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅን መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። መዝሙር ዳዊት መዝሙር 88 ከቁጥር 20 እስከ 23 በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አማስሩ ወሰኒው ለጥቅምት በዛት በዛቲ ዕለት ተስካረ ተስካር በዓሉ ለመልአክ ክቡር ሚካኤል ሊቀመላእክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 በዚህ ቀን የመላእክት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ነው። በዚሽ ቀን ወደ ነቢዩ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ በቤተ በቤተልሔም ወደ ወደ እሴይ ቤትም ይሄድ ዘንድ በቂስ ልጅ በሳኦል ፈንታ ለእስራኤልም ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሂዶ ልጆችህን አቅርብልኝ ቢለው እሴይም ከዳዊት በቀር ሁሉንም አቀረባቸው፣ እርሱም በእርሻ ውስጥ በጎችን ይጠብቅ ነበርና። ሳሙኤልም የመንግስትን ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤል ደግሞም እሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጣው አለው። እሱም ልኮ አስመጣው፣ መልኩም ቀይ ዐይኖቹም የተዋቡ አርአያው ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቅባው አለው። በዚያን ጊዜ ሳሙኤል የመንግስትን ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው ከዚያችም ቀን ጀምሮ ለሁል ጊዜ እግዚአብሔር መንፈስ በዳዊት ላይ አደረበት በእስራኤልም ልጆች ላይ ነገሠ። ደግሞም ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ሚካኤልን ወደ ዳዊት ላከው ረዓይታይ ጎልያድን እስኪገድለውና የእስራኤል ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉ መታሰቢያ በየወሩ በዐሥራ ሁለት ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚች ቀን ከአስራ ሁለት ሐዋርያት ያንዱ የወንጌላዊ የማቴዎስ የእረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ አገሮች ውስጥ አስተምሮ ብዙዎችን ሰዎች እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት ሀገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማውም ለመግባት እንዴት እንደሚችል ጠየቀው። ወጣቱም ብላቴና እንዲህ ብሎ መለሰለት፤ አንተ ግን ራስህንና ጽምህን ካልተላጨህ በእጅህም ዘንባባ ካሊያስክ መግባት አትችልም። ይህ ነገር ለሐዋርያ ማቴዎስ አስጨንቆት ሲያዝን አስቀድሞ ያነጋገረው ያወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለ። እርሱም እኔ ጌታ ኢየሱስ ነኝ። አሁንም እንደነገርኩ አድርግ፣ እኔም ካንተ ጋር አለው፣ ካንተም አልድርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክት ካህናት አለቃቸው በሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ታምራት በማድረግ ጣዖቶቻቸውን አቃጥላቸው። እንዲህም አላቸው ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያን ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይ ማዳውርዶ መገባቸው። የሀገሩን ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚያ በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁን ደሞ ተነገሩት እጅግም አዘነ። ሐዋርያው ማቴዎስም ልጅህን እንዲያነሱት ወደ አማልክት ለምን አትለምንም? አለው። ንጉሱም የሞተ ማንሳት እንዴት አማልክት ይችላሉ? ብሎ መለሰ። ቅዱስ ማቴዎስም ብታምነስ የኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሱም ልጄ ከተነሳ እኔም አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸልየና የንጉሱ ልጅ ከሞት አስነሳው። ንጉሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ፣ የአገር ሰዎች ሁሉ አመኑ። የቀናች ሃይማኖትንም አስተምሮ የክርስትናን ጥምቀትን አጠመቃቸው። ካህናትንም ሾበላቸው ከዚያ በኋላ ወደ ሌሎች ሀገሮች ሂዶ ወንጌልን አስተማረ። ከዚያም ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ይህ ክብር ይግባውና ጌታችን ኢየሱስ ክርስቶስን ሁልጊዜ ጊዜ በየበዓላቸው ወደ እነርሱ ሲመጣ አየው ከእርሱም ጋር 140 ሺህ ህፃናት አሉ መላእክቱም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲ ዞሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎ ምስክርነቱ ፍጻሜ ሲቀርብ እንደ አንዲት ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። ሀገረ ገዡም ይዞ ወኅኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታውን ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያው ማቴዎስም ወደ ገሌ ሀገር ባህር ዳርቻ ሂድ፣ ወርቅን የተበላ ከርጢት ታገኛለህ፣ ያንን ወርቅ ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ተአምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑንም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱ እንዲቆርጡት ስጋውንም ለሰማይ ወፎች እንዲጥሉ አዘዘ። ከከተማው አውጥተው ቆረጡት። ምዕመናንም በስውር መጥተው ወስደው በመልካም ቦታ አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ ሐዋርያ ማቴዎስ ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። በዚህ ቀን ንጹህ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ዲሜጥሮስ አረፈ። ይህም አባት አስቀድሞ መጽሐፍትን ያል ያልተማረ ህዝባዊ ገበሬ ነው። በወላጆቹም የወይን አትክልት ቦታ ውስጥ የሚሰራ ሆነ። ከታናሽነቱ ሚስት አጋብተው ከእርሷ ጋር 48 ዓመት ኖረ። ድንግልናቸውን በንጽህና የጠበቁ ናቸው። የተሰወረውን ከሚያውቅ ከእግዚአብሔር በቀር ይህን የሚያውቅ የለም። ከእርሱ በፊት የነበረ ሊቀጳጳሳት ቅዱስ ዩልዮስ እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት፣ ከእርሱም በኋላ ሊቀጳጳሳት የሚሆነውን በምልክት ገለጠለት። እንዲህም አለው ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ ከአንተ በኋላ ሊቀጳጳሳት የሚሆን እርሱ ነውና ያዘው አትተው አለው። በዚያም ቀን ዲሜጥሮስ ወደ አታክልቱ ቦታ ገባ ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንን ወይን ዘለላ በረከት ሊቀበልበት ወደ ሊቀጳጳሳት አባይ ዩልዮስ ይዞ ሄደ። በዚያን ጊዜ ወደ ሊቀጳጳሳት አባይ ዩልዮስ ይዞት ሄደ። በዚያን ጊዜ አባይ ዩልዮስ ዲሜጥሮስን በእጁ ይዞ ለህዝቡ ሁሉና ለኤጲስቆጶሳቱ አሳልፎ ሰጠው። ከእኔ በኋላ ሊቀጳጳሳት የሚሆናችሁ ይህ ነው። ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛል ነግሮኛልና ይዛችሁ ሹሙት አላቸው። ከዚያ በኋላ አባ ዩሊዮስ ባረፈ ጊዜ የጸሎቱን ሥርዓት ፈጽመውለት ሊቀ ጵጵስና ሾሙት። ያን ጊዜ መንፈስ ቅዱስ መላበት የቤተክርስቲያን የሆኑ የብሉያትና የሐዲሳት መጻሕፍት አንብቦ ተረጎመላቸው። ብዙዎችንም ምሥጢራት ተገለጡለት። ከዚያ በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ያሰራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀቱን በዓል ጥር አሥራ አንድ ቀን አክብረው በማግስቱ የከበረ አርባ ጾምን ጀምሮ እስከ የካቲት ሀያ ሁለት ቀን ድረስ ይጾማሉ። ከዚያ በኋላ መጋቢት ሀያ ሁለት ቀን የሆሳዕና በዓልን አክብረው በማግስቱ የህማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲህ እያደረጉ ኖሩ። እንዲህ ሰራ። የከበረች የጌታችን ጾም መግቢያዋን ከሰኞ ቀን እንዳይፋለስ ፍጻሜ በአርብ ቀን፣ ከዚያም የሆሳና በዓል አያይዞ ሰራ። በሚቀጥለው ሰኞ ቀን የህማማት ጾም ተጀምሮ እንዲጾም የስቅለቱ በዓል ከአርብ ቀን እንዳይፋለስ፣ የከበረች የትን ሳይሆን የጰራቅሊጦስን በዓል በእሁድ ቀን የእርገቱን በዓል ከሐሙስ እንዳይፋለስ፣ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሚያ ሀገር፣ ለኤፌሶ ለአንጾኪያ ሀገር ሊቃነ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት፣ እስከዚህም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየ ሆነ፣ የህዝቡ ኃጢአታቸውን በፊቱ ግልጥ ሆነ። ስለዚህም የማይገባቸውን የማይገባቸውን ስጋውን ደግሞ ከመቀበል ይመልሳቸዋል፣ እንዲህም ይላቸዋል፦ ሂዱ ንስሐ ግቡ፣ ከዚያ በኋላ መታችሁ ስጋው ደግሞ ተቀበሉ። ስለዚህም ነገር ብዙ ህዝቦች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት፣ እርስ በርሳቸውም እንዲህ ተባባሉ፦ ይህ ሰው ሚስት አግብቶ ሚስቱን ከእርሱ ጋር ትኖራለች ሳይገባው በወንጌላዊ ማርቆስ መንበር ላይ ተቀመጠ። ከንጹህ ድንግልም በቀር አይሾምበትም ነበር እና እኛንም ኃጢአተኞች ናችሁ ብሎ ይገስጸናል። በአንዲት ሌሊትም እግዚአብሔር የታዘዘ መልአክ ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስን ብቻ ማዳን አይትሻ ወገኖችም ይጠፉ ዘንድ አትተው፣ ነፍሱንም ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በወንጌል በቅዱስ ወንጌል የተናገረውን አስብ አለው። ዲሜጥሮስም መልአኩን ጌታዬ የምትለኝ ምንድን ነው አለው። መልአኩም በአንተና በሚስት መካከል ተሰውሮ ያለውን ምስጢር ለወገኖች ግለጥ ብሎ መለሰለት። ከዚያ በኋላ ህዝቡን ሰበሰባቸው። ሊቀ ዲያቆኑም ወጥተው ወደ ቤታቸው እንዳይገቡ ህዝቡም ንገራቸው አሉ። ራሱን ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰበሰበ፣ እሳት እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቁሞ ጸለየ። ከእሳቱ ፍም አንስቶ በሚከናንበት ቀጸላ አደረገው። ሚስቱንም ጠርቶ መጎናጸፊያሽን ዘርጌ አላት። በዚያም የእሳቱን ፍም ጨመረ። በእሳቱ መካከል በአንድነት እየጸለው ይቆሙ፣ ህዝቡም እጅግ ያደንቁ ነበር። ከዚያ በኋላ ካህናቱና ህዝቡ እንዲህ ብለው ለመኑ፣ አባታችን ይህንን የሰራውን ስራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህን ስራ የሰራሁት ከንቱ ውዳሴን ሽቻ አይደለም፣ እናንተ እኔን አምታችሁ ስለ እኔን እንዳትጎዱ እንድትድኑ ከዚህ ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስለ አዘዘኝ ነው እንጂ አላቸው። እርሷ የአባቴ ወንድሙ ልጅ ናት። በህፃንነቱ አባቷ ሞተ። በአባቴ ቤትም ከኔ ጋር አደገች። አካለ መጠን በደረሰን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባኝ ጊዜ እኔ እህትህ ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጂ ከሆነ ድንግልናችንን ጠብቀን በአንድነት እንኑር፣ ይህንንም በመካከላችን ያለው ምስጢር ምስጢር የሚያውቅ አይኑር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ በጎናጽፈ እየተጎናጽፈ አርባ ስምንት ዓመት ያህል ኖር ይህንን ስራችንን ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወኳትም። እሷም እኔን ወንድ እንደወቅሁ አታውቅም። በየሌሊቱም በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶ ያድራል፣ ሲነጋም ከኛ ይሰወራል አላቸው። በዚያን ጊዜ በደላቸውን ይቅር ይላቸው ዘንድ ከእግር ሱር ወድቀው ለመኑት፣ እርሱም ይቅር አላቸው አጽናን ናቸው። ይህንንም ድንቅ ስራ ያዩ ሁሉ ምስኩን እግዚአብሔርንም አመሰገኑት። ከዚህ አባት ዘመን ስማቸው ቀለሜንጦስ አርጌንስ የሚባሉ ሌሎችን መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍትን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁልጊዜ ያለ እረፍት ከጠዋት እስከ ማታ ምእመናንን የሚያስተብራቸው ሆነ። ሸምግሎ በደከመ ጊዜ በአልጋው ላይ አስቀምጠው ተሸክሞ ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተብራቸዋል። ሰዎች ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ የህይወት ዘመን መቶ ሰባት ነው። በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናሲዮስ፣ የያዕቆብ፣ የአብጡፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። በእግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 13 በዚህ ቀን ቀሲስ አብጥል ማርቆስ እና ወንድሞቹ በሰማዕትነት አረፉ። በጸሎታቸው የምትገኝ በረከት በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። የሰማነውም በልቦናችን ያሳድርብን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ የሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ ቅዱስ ዳዊት ልበ አምላክ የነገሰበት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ። ቅድስት ልዕልተ ወይን፣ ቅዱስ ሳሙኤል ነቢይ፣ ጻድቃን ጴጥሮስና ጳውሎስ። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሰ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ከህዝብም የተመረጠውን ከፍ ከፍ አደረጉ፣ ባሪያዬን ዳዊትንም አገኘሁት ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹም በፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። መዝሙረ ዳዊት መዝሙር 88 ከቁጥር 20 እስከ 23። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረዴት ያሳትፈን የሰማነውን በልቦናችን ያሳደርብን ከመላእክት አለቃ ከቅዱስ ሚካኤል ከቅዱስ ዲሜጥሮስ ከቅዱስ ማቴዎስ በረከተ ረድኤት ያሳትፈን ይቅርታውን ቸርነቱን ያረቅብን። አቡነ ዘበ ሰማያት ይትቀደስን ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመይ ስራ የለን ሀጣዊነ ተማጸነብኬል እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ሀጢአት የው ሀጢአተ ሁሉ ህዝብ ከማይሰራ ሀጢአት እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን ይቆየን።